ልጆች ነን አይደል? በስራ ግን ልጆች አንሆንም አይደል እንዴ? እንደነ ቅዱስ ጊዮርጊስ እኮ የሀያ ሰባት አመት የአስር አመት የአምስት 5 አመት የሶስት አመት ሆኖ ነው እኮ ለዚህ ሀገርና ለሀገራቸውና ለእምነታቸው የተዋጉ። አውቃላችሁ አይደል ቅዱሳን የሚዋጉት ሁልጊዜም ሰዓት በእኔና በእናንተ እድሜ ያሉ ናቸው። ግን የተመረጡ የተጠሩ ጥቂቶች ናቸው። ያልተመረጡት በጣም ብዙ ናቸው። ያልተጠሩ በጣም ብዙዎች ናቸው። ስለዚህ እናንተ ተጠርታችሁ ነው በፋኖስም የታጠቃችሁት። ወንድሞች ወገኖች ከዚያኛው መጥታችሁ ያላችሁ አይደል እንዴ? አሁን የኢትዮጵያ ልጆች ናችሁ፣ የአማራ ልጆች ናችሁ አይደል እንዴ? የፋኖ ልጆች ናችሁ። ምሳ ገብታችኋን ተጠምቃችኋል። እዚህ በኋላ ግን ስህተት እንዳትሰሩ አይደል እንዴ? ምላሱን ከዚያ እግሩን ከዚያ አይኑን ከዚያ ያደረገ ሐሳቡን ከዚያ ያደረገ የተወገዘ የተረገመ ይሁን ተብሎ ተረግሟል። ታውቃላችሁ አይደል ተወግዟል። እዚህ እጃችንን እግራችንን ፋኖና ፋኖ ብቻ መሆን ብቻ ነው ያለው በጣም የሚያሳዝነው መስቀል አንደኛ ደካማ አይደለም፣ ብርቱ ነው። እንግዲህ ይህ መስቀል አራሽ፣ ቀዳሽ፣ ተኳሽ የሚለው ነገር አጠቃላይው ይህ እነዚህ ሰዎች አንደኛ ቤተክርስቲያንም አይወክሉም የነገረ መስቀሉ ጉዳይም የሚመለከታቸው ሰዎች አይደሉም። እንዲያው ዝም ብሎ ሃይማኖተኛ ሊሆኑ ይችሉ ይሆናል እንጂ በእንደዚህ አይነት አካሄድ የለም። መስቀል ራሱን የቻለ ክርስቶስ ትልቁን ስራ የተሰራ መስዋዕት ነው፣ የተሰዋበት ነው አጠቃላይ ኢየሱስ ክርስቶስ መስዋዕት የሆነበት ነው፣ ያ መስቀል እሱን የሞተበት እና እንግዲህ፣ እነዚህ ሰዎች ማያስመታ ምናምን የላሉተ ይሄ የሆነ ድግምት አለበት። የሆነ ከመሳሪያው ላይ መስቀሉን ማሰር ምን ማለት? ይሄ በክርስቶስ በመስቀሉ የሰራውን ስራ አንደኛ ማክፋፋት ነው። እንዲያው እንዲያው ነገሩን ሁሉ ራሱ ክርስትናንም ራሱ የሚወክል አይደለም። ያንዲት ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን አይወክልም። መስቀልን ይዞ ከዛ ከሆነ መሳሪያ ላይ አድርጎ መሄድ በጣም ትክክልና አግባብም አይደለም፣ አያስኬድም፣ ነውርም ነው። ምክንያቱም መስቀሉ በመጀመሪያ ደረጃ ኢየሱስ ክርስቶስ ተሰዋበት ነው እያልን ያለ ነው እንጂ ገደለበት አይደለም። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ መስቀል ተሸክሞ በሚሄድበት ሰዓትና በዛ ስቃይና በዛ ጻዕር ላይ ያሉት ለሚወጉት ለሚቸነክሩት አይደለም ለሚገሉት ነው ለሚገሉት የሚሰሩትን አውቁምና ይቅር በላቸው ነው። መስቀል ይሄ ነው። መስቀል ማለት ይሄ ነው እንጂ አትግደል እያለ መሞት የማይፈልገውን ሰው መግደያ አይደለም። ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ። ሰላም ጤና ይስጥልኝ። የአብሪ ሚዲያ አድማጭ ተመልካቾቻችን ሰላም ጤና ፍቅር ከሁላችሁም ጋር ይሁን የምንላችው ከዚህ ከአብሬ ሚዲያ ዝግጅት ክፍል ነው። በዛሬው ፕሮግራማችን ጠቅላይ ሚኒስትሩና ልዑካቸው በጎንደር ያደረጉትን ጉብኝት፣ በጉብኝቱ ወቅት ከጎንደር ሕዝብ የተበረከተላቸውን ሽልማት ጠቅላይ ሚኒስትሩ ያስተላለፉትን መልእክት በተለይም ያደረጉትን የሰላም ጥሪ ባጭሩ እንቃኛለን። ይህን ክንዋኔ አስመልክተው የተንጸባረቁ አዎንታዊና አሉታዊ ምላሾችንም እናያለን። በተለይም በሀገሪቱ ውስጥ የሰላም ችግር እያለና ሰው እየሞተ እንዴት ልማት ይሰራል? እንዴት ልማት ይጎበኛል ወይም ይመረቃል እንዴትስ ሽልማት ይሰጣል ለማለት የሚቀድማቸው የሌላቸው አፍራሽ ኃይሎች ያስተላልፏቸውን አሉታዊ መልእክቶች ከአጠቃላይ መነሻቸውና እንደምታቸው ጋር እንመለከታለን። በዚሁ መነሻ በአማራ ክልል ያለውን ጦርነት በማባባስና የሰላም ጥረቶች እንዳይሳኩ በማድረግ ከፍተኛ አፍራሽ ሚና እየተጫወተ ስላለው ሞዓ ተዋሕዶ እኩይ ተግባሩን የሚያረጋግጡ ማሳያዎችን እያቀረብን እንመለከታቸዋለን። መልካም ቆይታ። ጠቅላይ ሚኒስትር ዶክተር አብይ አህመድ በጎንደር ከተማ ተገኝተው በቀዳማዊት እመቤት ዝናሽ ታያቸው የታደሰውን የፋሲል አብያተ መንግስት ግቢ መርቀዋል። ጠቅላይ ሚኒስትሩ በዚህ ወቅት ባደረጉት ንግግር የፋሲል አብያተ መንግስት ግንብ የትም ብንዞር የማናገኘው ታላቅ ስጦታ ነው ብለዋል። ይህን ስጦታ የሰጡንን አባቶቻችንን እናመስግን ብለዋል። ለፋሲል ቤተመንግስት መጠገኑና መታደሱ ዳግም ውልደቱ ነው ያሉት ጠቅላይ ሚኒስትሩ እንደ ፋሲል ዳግም ውልደት ሁሉ ጎንደርም ዳግም እንድትወለድ የሁላችንም መሻትና ስራ ሊሆንም ይገባል ብለዋል። ጠቅላይ ሚኒስትሩ ዶክተር አብይ ካዘዞ ጀምሮ እስከ ፒያሳ የተጀመረው የጎንደር ልማት የጎንደር ዳግም ውልደት መቃረቡን እንደሚያመለክትም አውስተዋል። አብይ በጎንደር ቆይታቸው የመገጭ የመስኖ ልማት ልማት ፕሮጀክትና የመንገድ ስራንም ጎብኝተዋል። ከጎንደር ጎርጎራ ለመሄድ ጎንደሬዎች በወታደር ተጠብቀው እንዴት ልማት ይሰራል ሲሉም ጠይቀዋል። አብይ ጥያቄያቸው ለአማራ ክልል እታገላለሁ የሚለው አማጺ ለልማት ስራና በተሰሩ ልማቶችም ህዝቡ ተጠቃሚ እንዳይሆን እንቅፋት ሆነው መቆሙን ያመለከታል። በአካባቢው ጫካ ገብተው ህዝቡን ሰላም እየነሱ ላሉ ወገኖችም ጊዜያቸውን በከንቱ በማይጠቅም ተግባር ላይ ከሚያባክኑ ወደ ሰላም መጥተው በልማት ተግባር ላይ እንዲሳተፉ ጥሪ አድርገዋል። አብይና ልዑካቸው ይህንን ጉብኝት ያደረጉት ለአማራ ህዝብ እታገላለሁ የሚለው ጽንፈኛ ቡድን በክልሉ እየተሽለኮለከ ከመከላከያና ከክልሉ የጸጥታ ኃይል ጋር ውጊያ እያካሄደ የህዝቡን ከቦታ ቦታ መዘዋወር እያወከ ባለበት ወቅት ነው። ከአሁኑ ዙር ጉብኝትና ከዚያ ቀደም ባለው ጊዜም የብልጽግና አመራር ወደ ክልላችን ዝር ቢሉ ከባድ ቅጣት ይጠብቃቸዋል እየተባለ በፀረ ሰላሙ ኃይል ዛቻ እየተደረገባቸው ነው። ልማቱን ሲከታተሉ እና ሲያስፈጽሙ የቆዩት እሳቸው የጎንደርን ልማት ሲጎበኙ ከልማት ይልቅ ጥፋት፣ ከግንባታ ይልቅ ውድመት፣ ከሰላማዊ ህይወት ይልቅ ብጥብጥ ግብሩ የሆነው ህወሓት አፋር ላይ ጦርነት የከፈተበት ወቅት ነው። የአብይና የተቀናቃኞቻቸው ልዩነትም እዚህ ጋር ነው። አብይና ቡድናቸው ለጎንደር እድገት ለሰጡት አመራርና ለፈጸሙት ድንቅ ተግባር ከህዝቡ ስጦታና ሽልማት ተበርክቶላቸዋል። እንዴት ጦርነት እየተካሄደ በሀገሪቱ ሰላም ጠፍቶ እያለ እሱ ጉብኝት ያካሄዳል ልማት ይሰራል? የአፍራሽ ኃይሎች ጩኸት እንደተለመደው ቀጥሏል። ጎንደርም ባለውለታዎቿን በመሸለሟ ተወግዛለች። እንዴት ክርስቲያኖች እየታረዱ ለገዳዩ ቡድን ሽልማት ይሰጣል? የሙአ ተዋህዶ ሰዎችና ሚዲያዎቻቸው ከፍተኛ ጩኸት የተደመጠበት ነበረ። እውን ገዳዩ መንግስት ነውን? ሁልጊዜም ይህን ነገር እጅግ ማጤንና መመርመር ያስፈልጋል። ገዳዩ የሚጮኸው ነው። ሁልጊዜም ግድያዎች ይፈጸማሉ። ግድያዎች ቪዲዮ ተቀርጸው ይለቀስላቸዋል ይጮኻል። ገዳውን፣ ሽፍታውን፣ አፋኙን ሳይሆን መንግስትን ለመወንጀል የነውጥ ኃይሎች የሚቀድማቸው የለም። በግራም በቀኝም ይህንን ግን ህዝቡ ሊረዳ ይገባል። አሁን በሀገሪቱ ሰላም ጠፍቷል። በሀገሪቱ ችግር አለ። በሀገሪቱ አፈና፣ ዘረፋ፣ ግድያ ይካሄዳል። የሚያፍነው፣ የሚዘርፈው፣ የሚገለው ግን ኢትዮጵያን የማፍረስ ተልዕኮ ከውጭ የተቀበለ ተላላኪ ነው። ይህንን ለይቶ ማየትና ይሄን ነገር ደግሞ ገደብ እንዲያገኝ ወይም እንዲቆም እያንዳንዱ ዜጋ ጥረት ሊያደርግ ይገባል ነገር ግን አንድ ቦታ የተፈጸመውን ግድያ መልሶ በማጮህ ሌላ ቦታ ግድያ እንዲካሄድ የማድረግ ተግባር ሰላማችንን እንደማያመጣ ልብ ማድረግ ያስፈልጋል። አብይና ቡድናቸው ተረስተው የቆዩት ጎንደርና ቅርሶቿ ላይ ነፍስ ለመዝራትና ለማሳደግ የስጋት ቀጠና ወደ ሆነው አካባቢ እየተመላለሱ በመስራት ላሳረፉት ደማቅ አሻራ እና ለዋሉት ከባድ ውለታ ጎንደሮች ስለሸለሟቸው ሀገር ወዳድ ኢትዮጵያውያን ደስታችንን ስንገ ሲገልጽ የሀዘንና የመንጨርጨር መግለጫ ካውጡት ውስጥ የጎጃም ፋኖዎች በመጀመሪያ መስመር ላይ ይገኛሉ። ይህን ፖስት እናንብበው። ጎንደሬ አብይ ካዋጣ አብረን እናያለን። ነገ ወያኔ ጦርነት ከፈተብኝ ወልቃየት ሊሄድብኝ ነው፣ ጎጃም ድረስልኝ በትል የሚሰማህ የለም ይላል። እኔ ደግሞ ድሮስ ወልቃየትን ለወያኔ ለመስጠት ተደራድራችሁ የለም እንዴ? ጥላቸዋለሁ። ጎንደር ለታታሪው መሪዋና ቡድኑ የሰጠችው ክብር ሌሎችን ባዳዎችንና ባንዳዎችን ጨጓራም አቃጥሏል፣ ይሸታል። የአማራን ወጣትና ጎልማሳ ማሳ ነፍጥ አንስቶ በጦርነት እሳት ውስጥ እንዲማገድ ካነሳሱትና አሁንም እያነሳሱት ካሉት ውስጥ በሃይማኖት ካባ የተሸፈኑ ኃይሎች በዋነኛነት ይጠቀሳሉ። በቤተ ክህነት እውቀት ራሳቸው ሳይነቁና ሳይበቁ ሌሎችን ለማስተማር የተንቀሳቀሱ ራሳቸውን መምህር አባት ነን እያሉ የሰየሙት ጠምጣሚዎች ብዙዎችን አደናግረዋል። እስካሁንም ያንኑ እኩይ ተግባራቸውን እያከናወኑ ነው። የሃይማኖት አባት የእኛ ተልእኮ ግብረ ገብን ፍቅርንና ሰላምን በምእምናን አይምሮ ማስረጽና ፍቅርንና ሰላምን በሀገር ማስፈን ሆኖ ሳለ አንዳንዶች ግን ከዚህ በተቃረነ መልኩ ስራዬ ብለው ጥላቻ በመስበክ ትውልዱ ቂም ቋጥሮ ለመጠፋፋት እንዲነሳ ሲቀሰቅሱ መስማት ያሳቅቃል። ጠበንጃ ያነሳው የአማራ ተወላጅ ወደ ሰላማዊ ድርድር እንዲመጣ የሚደረገው ጥረት ስኬታማ አልሆነ ያለው ከሃይማኖት ጋር ተያይዞ ፕሮፓጋንዳ ስለሚሰራበት ነው። የኔ የሚሉትን ወገን ሰብአዊነቱን አግዝፎና በፈጠራ ትርክት ክቦ በማቅረብ አንተ የተለየና ታላቅ ነህ ታላቅ በመሆንም የጥቃት ኢላማ ሆነሃል ብሎ አንዱን ወገን ከፍ አድርጎ ሌሎችን አሳንሶ የተካሄደ ፕሮፓጋንዳ በዓለም ላይ ብዙ ጥፋትንና እልቂትን አደርሷል። የሚከተለው የዙም ውይይት የተካሄደው የጽንፈኛው ፋኖ የነውጥ ተግባር በተወጠነበትና ህቡ የማደራጀት ሥራ በተጀመረበት ወቅት ነው። ዛሬ እነዛ ነውጡን የወጠኑትና ወደ ተግባር ምዕራፍ ያስገቡት ወገኖች ከፊሉ በእስር ቤት፣ ሌላው በጫካ የተወሰነው ደግሞ በሞት የተለየበት፣ በአጠቃላይ ሁሉም ላልተገባ መስዋዕትነት የተዳረገበት ሁኔታ መፈጠሩን ለመገመት አይከብድም። ጦሱ ግን ይህ ትርክት ይህ ንግርት ነው። አማራ ክርስቶስ ነው ይለናል። እናዳምጡ። አቶ በጎ ሰው ንግግር ልትቀጥል ትችላለ። እየሰሙ ነው። የገጠመን ነገር በቁጭትና ወይም ደግሞ በልህ ብቻ ሳይሆን በጥበብ መመረጣት ያለበት ጉዳይ ነው። መጀመሪያ የሚጀምረው ነገሩ ከስማችን ነው። አማራት የሚለው ስማችን ላይ ነው ነገሩ የሚጀምረው። አማራ ማለት ንጉስ ማለት ነው። አማራ ማለት ክርስቶስ ማለት ነው። ክርስቶስ ማለት ንጉስ ማለት ነው እና ከዚህ ስማችን ነው እና አንድ መሰረታዊ ነገር ተናግረን ማለት እንፈልጋለን። እኛ ይሄ አሁን እኛ ላይ የተከፈተው ጦርነት የስጋ ውጊያ እንዳይመስላችሁ በስጋ ስጋና ደም የሚያዙት አይደለም፣ መንፈሳዊ ውጊያ ነው። እኛ ክብር ይግባት ድንግል ማርያም ወላዲተ አምላክ የመድኃኔ ዓለም ልጆች ይህንን እንቅስቃሴ ስንጀምረው ቀደም ብለን የጀመርነው በእውነት ይህንን ነገር እናውቅ ነበረም። ከቅዱሳን አባቶቻችን ስር ስለማንጠፋ በእነሱ እየተመራን የሚሆነውን ነገር ይነግሩን ነበር፣ እናውቅ ነበር እና የሚረዳ አንስተዋተን ብዙ ተቸግረን ነበረም። የመጣብን አደጋ መንፈሳዊ ውጊያ ነው። እኛ እንደሚችል እናት ነበረ። አዎ እንዳዳመታችሁት አማራ ማለት ክርስቶስ ነው። ይህ ጦርነት ይመጣብን እንደነበረ ቅዱሳን አባቶች ቀድመው ነግረውናል እና የምናደርገው ውጊያ መንፈሳዊ ውጊያ ነው። ከኛ በተቃራኒ ሆነው የሚወጉን ደግሞ ዲያብሎስን ወክለው ወይም ከዲያብሎስ በኩል ቆመው የሚያካሄዱብን ውጊያ ነው ይለናል። እንግዲህ የሰማችሁት አቶ በጎ ሰው በሚባል የሐሰት ስም የቀረበው ፓናሊስት ወይም የስብሰባው ተካፋይ። ይህ ስብሰባ በተለያዩ የውጭ ሀገራት የሚገኙ ሰዎች የተካፈሉበት የዞም ውይይት ነው። በእርግጥ መናላቸውን ጨምሮ እነዚህ በውጭ ያሉ ተሳታፊዎች ጦርነቱን ከውጭ ሆነው ሲያስተባብሩ የቆዩና መስዋዕትነቱ እነሱን ጫፋቸውን ያልነካቸው ናቸው። ይህ ጊዜ ወይም ይህ ውይይት የተደረገበት ወቅት ጠቅላይ ሚኒስትር አብይ ወደ አሜሪካ ተጉዘው ለሁለት ተከፍሎ የነበረውን ሲኖዶስ አስታርቀው ስደተኛውን ጳጳስና ተከታዮቻቸውን ወደ አገር ቤት በመመለስ እጅግ ስኬታማ በጎ ተግባር የፈጸሙበት ወቅት ነበር ይህ ሁኔታ በዜጎች ዘንድ የፈጠረውን ደስታና በቀጣይም ያሳደረውን ተስፋ ለማጨንገፍ የተንቀሳቀሱ የውጭና የውስጥ የሀገሪቱ ጠላቶች ከውጭ ግብፅ፣ ከውስጥ ወያኔና ሸኔ በዋነኛነት ሙስሊሙንና ኦርቶዶክሱን ለማጋጨት ተንቀሳቀሱ። ከለውጡ በፊት ሲያካሂዱ የነበሩትን የምዕምናንን ግድያ በከፍተኛ ደረጃ አባባሱት። ቪዲዮ እየቀረጹ በማሰራጨትም አንዱን በሌላው ላይ ለማዝመት ሰሩ። ሞዋ ተዋህዶ የተወለደው በዚህ ሂደት ነው። ይህ ቡድን ራሱም በግድያና ቪዲዮ ቀርጾ ግድያዎችን በማሰራጨት ለሃይማኖታችሁ ተጋደሉ ብሎ በመቀስቀስ ተግባር ላይ እንደተሰማራም ይነገራል። በዚህ መልኩ ተቀስቅሶ በሀገር ውስጥ ዘመቻውን የመራ ያስተባበረና የተሳተፈው ፍሬ የማይፈራ መስዋዕትነት ከፍሏል። የአማራን ህዝብ መከራም አራዝሟል። ይህ የሚቀጥለው ካህን ነኝ የሚሉ ሰውም ያስተላለፉት መልእክት የዚሁ ውጤት ነው። አዳምቱት። እባካችሁ አባቶች ስለ አንድነትና አብሮነት፣ ስለ ፍቅርና ሰላም ስበኩ። ያንም ማድረግ ባይቻላችሁ እንኳን ዝም ብላችሁ ፍቅርና ሰላምን ለሚያስተምሩ አባቶች እድል ስጡ። የቤተ ክህነት አባቶችም ይህ እኩይ ተግባር እንዲያቆም ጥብቅ መመሪያ አውጥታችሁ ጥብቅ ቁጥጥር አድርጉ። የሃይማኖቶች ህብረት አያስፈልግንም ይለናል ደግሞ ይሄኛው፣ እስቲ እነስማው። አንዲት ባንዲራ ታሸንፋለን፣ ኦርቶዶክስ ሃይማኖት ታሸንፋለን። ሙስሊሙም ሲመጣ ሌላውም ሲመጣ አትግባል አለችም ተቀብላ አስተናግዳዋለች። አሁንም መጥቶ እኮ መኖር ይችላል፣ ግን ከቤተ ክርስቲያን ጋር በተጋዳሚ ወንበር እኩል ተቀምጦ ሊጠራ አይገባም። በኢትዮጵያ ማንኛውም እምነት እንደ እንግድነት መቅበል ሊቀመጥ ይችላል። በእኩል ግን የሃይማኖት ድርጅት የሚባለው መንግስት ያቋቋመዋለ የሃይማኖቶች ህብረት ምን የሚል ነገር ያ መፍረስ አለበት። አስፈላጊ አይደለም። የሃይማኖት ሃይማኖት አንዲት ናት፣ አንዲት ጥምቀት፣ አንዲት ቤተ ክርስቲያን፣ አንድ እግዚአብሔር ነው። እንግዲህ ይህ አይነቱ ከፋፋይ ጠምጣሚ የሃይማኖት አባት ወይስ ሀገር ለማፍረስ የሚሰራ የጠላት ተላላኪ ቄስ ወይስ ፖለቲከኛ? የሚገርመው ደግሞ ይሄ ለማድመጥ እንኳን የሚያሳፍር መልእክት ሚዲያ ላይ መቅረቡ ነው። እናንተስ ለምን አቀረባችሁት ትሉን ይሆናል። እኛ ይህን መልእክት የምናቀርበው አፍራሽነቱን እያስረዳንና አድማጮቻችንም ይህንን እንደሚረዱ በመገመት በዚህ ቅኝት ሆኖ ሊቆም እንደሚገባው ለማሳሰብ ነው፣ የሚያስከትለውን ጉዳትም በማስገንዘብ ጭምር። ነገር ግን ሌሎች ሚዲያ ላይ የቀረበበት አግባብ በበጎነት ተመልካቾች ተግባራዊ እንዲያደርጉት በማሳሰብና በመወትወት ጭምር ነው። የጽንፈኛው ሚዲያዎች ያቀረቡት በዚህ መልኩ የተዘራውን እኩይ ፍሬ ነው እንግዲህ ትውልድ የሚያጭደው የራሳቸውን ሃይማኖት ከፍ አድርገው ሌላውን በማሳነስና እንደ ሁለተኛ ዜጋ በመቁጠር በአደባባይ የሚለፍፉ እነርሱ በአደባባይ የለፈፉትን ደግሞ በሚዲያ የሚያሰራጩ ሰዎች ሁለት ጦር ወደ ሁለት ወገኖች እንደወረወሩ ሊረዱ ይገባል። አንደኛው ኦርቶዶክስን ሌላውን በጥላቻ እንዲያይና እንዲያጠቃ የሌላውን ሃይማኖት ተከታይ በተለይም ሙስሊሙን ደግሞ ራሱን ለመከላከል እንዲዘምት እያደረጉ ነው፣ በሁለት መንገድ። በሙስሊሙ ወገንም ተመሳሳይ ዘመቻ የሚያደርጉ የእምነቱ ተከታዮች አንዳንዴም ከእምነቱ ጋር ግንኙነት ሳይኖራቸው በደም ለመነገድ የቆሙ ወገኖች ነገሮችን በማራገብ እንድንጠፋፋ ሲሰሩ ቆይተዋል፣ እየሰሩም ይገኛሉ። የሞዋ ተዋህዶ ርእዮት ግን በአማራና ኦርቶዶክስ ላይ ይደርሳል የሚለውን ጥቃት ከመከላከል አልፎ መንግስታዊ ጉዳዩ ሃይማኖት መቆም አለበት ያም የኦርቶዶክስ እምነት መሆን ይገባዋል፣ የሚል አላማ ያለው ነው። እኚህ ሰው የሚሉት ያንን ያመለክታል። ይደመጥ አማራ የራሱን ቤተ ክህነት የራሱን ሲኖዶስ ማቆም፣ በቤተ መንግስት ደግሞ የአማራ መንግስት ማደራጀት። አሁን ፋኖ ተደራጅቶ ጫካ ስላለ ሌላ አሁን የኦነግ ወይም ደግሞ የማዳስካራው ሽፍታ ምርኮኛ የነበረ ሲጀመር የሀገር ጀነራል ሞር አይችልም እንደው እንደ ፖለቲከኛ እንደው እንደምንሰማው ማለት ነው። ምርኮኛ የነበረን አንድ ጀነራል ብሎ በኢትዮጵያ በታላቅ ሀገር ላይ ማስቀመጥ ሀገሯ ምርኮኛ እንደሆነች የሚያሳይ ነው ማለት ነው። ስለዚህ እንደ ፋኖ መደራጀትና እና ማርበትበት ያስፈልጋል። እንግዲህ እንደዚህ አይነት ከፋፋይ መልእክት የሚያስተላልፉ ሰዎች የሃይማኖት አባት ወይስ የጠላትን ተልእኮ የተቀበሉ ተላላኪ ከፋፋጭ? አሁንም ልድገሙ ይህን ጥያቄ፣ ቄስ ወይስ ፖለቲከኛ? አማራ ክልል ያለው የሰላም መደፍረስ ችግር እጅግ አሳሳቢ ሆኖ እንዲታይ የሚያደርገው ከጀርባው የሚገፋው ይህን መሰሉ ቀስቀሳ ስላለ ነው። ትልልቅ መስቀል አንግተው ግደል፣ ሙት እያሉ የሚመሩ የታጣቂ አለቆች አንዳንዶቹም የጠመጠሙ ቄሶች ወይም ቄሶች ነን የሚሉ ውጊያውን ሃይማኖታዊ ግዴታ ወይም ትዕዛዝ አድርገው ስለሚያስተምሩ ተዋጊው የሰላምን መንገድ እንዳይከተል ወይም ጦርነትን እንዲደግፍ ጫና በመፍጠር ለመስዋዕትነት ዳርገውታል፣ እየዳረጉት ነው። ወደፊትም መፍትሄ ካላገኘ እየዳረጉት ይቀጥላሉ። አንተ የፈጣሪ ወታደር ነህ፣ ይህም በመጽሐፍ ቅዱስ ተመልክቷል፣ የምታደርገው ዘመቻም ቅዱስ ጦርነት ነው ይሉታል። እኚህኛውን ደሞ እናድምጣቸው። እስቲ እንግዲህ ፋኖ ማለት አንቲ ፋሲሊያሱ ተብሎ ኪሪያ ላይ ሶን የሚ ፋኖ ማለት አንቲ ፋሲሊያሱ ተብሎ ኪሪያ ላይሶን በእለት አርብ የሚጸለይ ጌታችን ወደ ስቅለት ሲመጣ በመጨረሻ ለአዳም ኃጢአት ስለ አዳም ኃጢአት ታልፎ የሚሰጥ አንቲ ፋሲሊያሱ ክርስቶስ በሦስተኛው ቀን የሚነሳ ሕያው አምላክ መሞት የማይገባህ ወየ እኔ ልሙትል ማለት ልቅሶ አንቲ ፋሲሊያሱ ሊቃውንቶች የሚመሰክሩበት አንቲ ፋሲሊያሱ ላ ነቢዬ እግዚአብሔር ዳዊት ሳሙኤል የቀባው በመዝሙሩ 118፥14 ላይ በእብራይስጥ ጽሑፍ በጻፈው ኖን ብሂል ንጉሥ እግዚአብሔር

እንደ አንበሳ የሚያስፈራው እንደ አንበሳ የምታስፈሩ የተቀባችሁ፣ ይህን ማየቴ በጣም ደስተኛ ነኝ። ከእንግዲህ ብሞት እኔ ምንም ነገር የለኝ። እነዚህን የመሳሰሉ የሃይማኖት መምህር ነን ባዮች መጽሐፍ ቅዱስ ላይ የሌለና ከራሳቸው ፍላጎት ጋር የተቃኘ መልእክትን እየፈጠሩ ወይም መጽሐፍ ቅዱስን አዛብተው እየጠቀሱ በመስበክ ተዋጊው የራሱን ስዕል ከአቅሙ በላይ አድርጎ ወይም ራሱን ታላቅ ታላቅ ተልኮ ያለው አድርጎ እንዲመለከት ይገፋፉታል ወደ ጦርነት እሳት በመግፋትም በከንቱ ይማግዱታል። የሞዓቶ ተዋህዶ ሃይማኖትን እንደ ምክንያት በመጠቀም የሚካሄደው አክራሪ ሪዮት በወጣቱ ዘንድ በከፍተኛ ሁኔታ በመስረጹ የሚነግሩትን ሳያላምጥ እንዲውጥ ከመሆኑም በላይ እርሱም እንደ አቄሚቲው ሌሎችን ሊያስተምር መከራውን ያህል። ይህም ወጣት ስታደምጡት እኔ የገለጽኩት ምን ያህል እውነት እንደሆነ ትረዳላችሁ። እናታችን ቅድስት ድንግል ማርያም ህፃኑን ልጅ ይዛ በግብጽ በተሳደደች ጊዜ እትን ያረፈች ጣና ቂርቆስ ገዳም ላይ ሶስት ወር ከአስር ቀን ወይም መቶ ቀን የተቀመጠች ይባል ቅድስት ሀገር። አሁንም ድጋሚ ክርስቶስ በተሰቀለ ጊዜ ግማደ መስቀሉ ወይም በቀኝ በኩል ያረፈበት፣ ሰሜን በኩል ያረፈበት ዛሬ ያለ ያዝህ ግሸን ደብረ ከርቤ ኢትዮጵያ፣ የቅዱሳን ሀገር የምንላት ለዚህ ነው። ደሙ ወይም በጽዋ ተቀብቶ ቅዱስ ራይል ሸዋ ላይ የቀበረው መንዝ ላይ ማለት ነው። ይሄን ሁሉ እምላቸው ይሄ ሁሉ ውጊያ ወይም ይሄ ሁሉ እንትን የሚደረገው ሃይማኖታዊ ነው፣ ሁላችን ልናውቀው የሚገባ ነገር። ይሄን ሃይማኖት ደግሞ ልናጠፋው የምንችል አማራ የሚባለው ነገድ ለእምነቱሟች ስለሆነ በተለይ ጎጃም ብሎ ያነጣጠረበት ለዛ ነው እና ብንሞትም የማያስፈራን እኔ በራሴ ብሞት የማልፈራበት ሰማዕትነት ስለሆነ ነው። ይህ ነው እንግዲህ አማራ ክልል ላይ የተረጨው መርዝ። መስቀል ተሸክመው ለግድያ፣ ለእገታና ለዘረፋ የሚሰማሩ የመስቀል ስር ቁማርተኞች በብዛት የሚታዩበት ክንውን። ይህ ሁኔታ ባለበት ሸማቂውን ወደ ሰላም መመለስ ስለሚከብድ እውነተኛ የሃይማኖት አባቶች ለጉዳዩ ትኩረት ሰጥተው መስራት ይጠበቅባቸዋል መጋቢ ሐዲስ ጥላሁን አንዳርጌ በቀደመ ፕሮግራማችን መስቀልን ከተሸከመ ሰው የሚጠበቀውን ተግባር ጠይቀናቸው የሰጡንን ምላሽ የዛሬው የፕሮግራማችን ማጠቃለያ እናደርገው በጣም የሚያሳዝነው መስቀል አንደኛ ደካማ አይደለም ብርቱ ነው እንግዲህ ይህ መስቀል አራሽ፣ ቀዳሽ፣ ተኳሽ የሚለው ነገር አጠቃላይ ይሄ እነዚህ ሰዎች አንደኛ ቤተክርስቲያንም አይወክሉም የነገረ መስቀሉ ጉዳይም የሚመለከታቸው ሰዎች አይደሉም። እንዲያው ዝም ብሎ ሃይማኖተኛ ሊሆኑ ይችሉ ይሆናል እንጂ በእንደዚህ አይነት አካሄድ የለም። መስቀል ራሱን የቻለ ክርስቶስ ትልቁን ስራ የተሰራ መስዋዕት ነው የተሰዋበት ነው። አጠቃላይው ኢየሱስ ክርስቶስ መስዋዕት የሆነበት ነው ያ መስቀል እሱን የሞተበት እና እንግዲህ እነዚህ ሰዎች ማስመታ ምናምን የላሉተ ይሄ የሆነ ድግምት አለበት። የሆነ ከመሳሪያው ላይ መስቀሉን ማሰር ምን ማለት ይሄ? በክርስቶስ በመስቀሉ የሰራውን ስራ አንደኛ ማክፋፋት ነው። እንዲያው ነገሩን ሁሉ ራሱ ክርስትናንም ራሱ የሚወክል አይደለም። ያንዲት ኢትዮጵያ ኦርቶዶክስ ቤተክርስቲያንን አይወክልም። መስቀልን ይዞ ከዛ ከሆነ መሳሪያ ላይ አድርጎ መሄድ በጣም ትክክልና አግባብም አይደለም፣ አያስኬድም፣ ነውርም ነው። ምክንያቱም መስቀሉ በመጀመሪያ ደረጃ ኢየሱስ ክርስቶስ ተሰዋበት ነው እያልን ያለ ነው እንጂ ገደለበት አይደለም። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ መስቀል ተሸክሞ በሚሄድበት ሰዓትና በዛ ስቃይና በዛ ጻዕር ላይ ያሉት ለሚወጉት ለሚቸነክሩት አይደለም ለሚገሉት ነው ለሚገሉት የሚሰሩትን አውቁምና ይቅር በላቸው ነው። መስቀል ይሄ ነው። መስቀል ማለት ይሄ ነው እንጂ አትግደል እያለ መሞት የማይፈልገውን ሰው መግደል አይደለም። የመምህሩ መልእክት፣ ልብ ያለው ልብ ያደርግ። አብሪ ሚዲያን ሰብስክራይብ፣ ሼር፣ ላይክ አድርጉ። የዛሬውን በዚሁ አበቃን። ሰላም